ስለ አይጦች ስታስቡ ወደ አምሯቸው የሚመጣው ምንድን ነው? ምናልባትም በጎዳናዎች ላይ በአጭር ፍጥነት እየሮጠች ምግቧን ከሰረቀች በኋላ ጫለመ ባለ ስፍራ የምትደበቅም ፍጥረት ይሆናል። በራታቱ ፊልም ላይ ያለችው ሬሚ የምትባለው አይጥ ገን የማሰብ ችሎታዋ፣ የማወቅ ጉጉቷና ድፍረቷ ይህች ግን እውነት አይጥ ናት ብለን እንድንጠይቅ ያደርገናል። በእውነትም ህልም ያላት ብል ውሳኔዎችን የምታደርገና በዙሪያዋ ያለውን ዓለም እንኳ የምትቀይር አይጥ ማየት የሚያስገርም ነው። በእውነተኛው ዓለም የሚኖሩ አይጦች በፊልም ላይ ካሉት አይጦች በላይ እጅግ ማራኪ ናቸው። ተጫዋችነታቸው፣ ማህበራዊነታቸው፣ ርኅራያቸው በቡድን የምስራ ማቅረባት አቅማቸው የመማር ፍላጎታቸው እንዲሁም ሰዎች ሊጠብቁት በማይችሉት መንገድ ሰዎችን መርዳታቸው አይጦችን በልዩ አይን እንድናያቸው ያደርገናል። እነዚህ ትንንሽ ፍጥረታት ከስሜታዊ ብልሃት ጀምሮ በህክምና ውስጥ እስከሚፈጽሙት ጀብዶ የህይወት አድን ስራዎች አበርክቷቸው እንደ ቀላል የሚታይ አይደለም። ዛሬ በዚህ ቪዲዮ ወደ አስደናቂ አይጦች አለምን ዘልቅና እነዚህ በቅጡ ያላወቅናቸው ፍጥረታት ከኦሬ በላይ እንዴት ሊሆኑ እንደቻለው ለማየት እንሞክራለን። አንተኛ አይጦች ህልም ማለም እና እንደ ሰው የማስታወስ ችሎታ አላቸው። አይጦች ሲበዛ ህልመኞች እንደሆኑ ላታውቁ ትችላላችሁ። ሆኖም ሳይንስ ግን አይጦች በጣም ህልም አላሚዎች እንደሆኑ ይናገራሉ። ህልማቸው ዝም ብሎ የቅዠት አይነት እንዳይመስላችሁ ብዙ ጊዜ እንደውም የሚያለሙት ስለ ምግባቸውና ቀድሞ የተመለከቱትን የምግብ ማግኘ መንገዶች የመልሰው ለማስታወስ ነው። ተመራማሪዎች አይጦች ሲተኙና ሲነቁ ያለውን ልዩነት በማየት ትልቅ ግኝት አግኝተዋል። በመጀመሪያ ያደረጉት የአይጦች አንጎል ውስጥ ያለውን ኤሌክትሪክ ሴል ለመለካት ዳሳሽ ኤሌክትሮዶችን ወደ አይጦች አንጎል መላክ ነው። በዚህ ጊዜ ታዲያ ምን ይመለከታሉ? የቦታ ህዋስ የሚባለው ኒውሮኖች አይጦ የተወሰነ ስፍራን በምትይዝበት ጊዜ ላይ ሲበሩ ያያሉ። እነዚህ ሴሎች አይጦችም ሆኑ ሰዎች አካባቢያቸውን እንዲያስታውሱ እንደ ጂፒኤስ ባለ መንገድ በአእምሯቸው ውስጥ ካርታ እንዲፈጠር የሚያስቸል ስላቸው ነው አስደናቂ የሚሆኑ ደግሞ ተመራማሪዎች አይጦች አካባቢያቸውን የሚቃኙት ንቁ ሆኖ ብቻ ሳይሆን ተኝተውም እንደሆነ ሊረዱ መቻላቸው ነው። እንደገና ምርምራቸውን ለመፈተሽ ሳይንቲስቶች ሌላ አይነት ደግሞ ፈተና ለአይጦች ያዘጋጃሉ። ይህም ጠመዝማዛ መንገድን ያበጁና ማለቂያው ላይ ሽልማትን ያስቀምጣሉ። ሆኖም አይጧ ግን እንዳት ብለው ደግሞ መከላያ ላይ ያደርጉበታል። ከዛም አይጧ ለተወሰነ ሰዓታት ተኝታ እንድታርፍ ያደርጋሉ። በዚህ ጊዜ ታዲያ ምን ይሆናል? አይጧ ከእንቅልፏን ብትነሳ በአእምሯ ውስጥ ቀድሞ ያየችውን የመንገዱን መረጃ ማስታወስ ለቻለች ሽልማቱ ያለበት ስፍራ ላይ ለመድረስ መመለስ አላቃታትም። የሙከራ እንግዲህ የሚያሳየው አይጦች ልክ እንደ ሰዎች ግብ ላይ ያተኮረ ህልም ማለም እንደሚችለው፣ የማስታወስ አቅም እንዳላቸው፣ እቅድ ማውጣት እንደሚችሉ ነው። ሁለተኛ ቁጥራቸው ብዙ ከመሆኑ የተነሳ ብዛታቸው የሰው ልጆችን ይበልጣሉ። አይጦች ምድር ላይ ቁጥራቸው እጅግ ብዙ እንደሆነ ታውቃላቸው። እነኚህ ብልህ ፍጥረታት በቢሊየን የሚለካ ቁጥር ያላቸው ናቸው። ሆኖም ግን ብዙ ጊዜ አናያቸውም። ይህ እንዴት ሊሆን ቻለ? አይጦች ተደብቆ በምን ረገድ የሚያክላቸው የለም። በመጀመሪያ ደረጃ የሌሊት እንስሳ ናቸው፣ ማለትም እኛ ስንተኛ ነው አብዛኛውን ጊዜ እነሱ ደግሞ ንቁም የሆኑት። ልክ እኩለ ሌሊት ሲሆን አይጦች ምግብ ሲፈልጉ አልጋ ስር ሲርመሰመሱ፣ ስራቸውን ሁሉ ሲከውኑ እስከ ንጋት ይቆያሉ። ቀን ቀን ደግሞ ከሰዎችና ድመትን ከመሰሉ አዳኞቻቸው ሲደበቁ ይውላሉ። ቢሆንም አይጦችን የሚደብቃቸው ጨለማ ብቻ አይደለም። አይጦች ከመሬት በታች ባሉ ዋሻዎች ፈሳሽ ማስወገ ጃዎች ምድር ቤቶች፣ እንዲሁም ግድግዳዎች ጭንብር በምቾት ይኖራሉ። እንደ ኒውዮርክ፣ ለንደን እና አዲስ አበባ ያሉ ከተሞች በፍሳሽ ቦዮች የተሞሉ ስለሆኑ ለአይጦች በጣም ምቹ መኖሪያ ስፍራን ይፈጥርላቸዋል። ምንም ሳይታዩ ብዙ ሆነው ረጅም ርቀት ሊጓዙ ይችላሉ። ልክ ደህንነት ብቻ ሲሰማቸው ብቅ ብለው በገሀድ ይታያሉ። ያላቸው ብልሀት ሌላኛው የማይታዩበት ምክንያት ነው። በተጨማሪም አይጦች በጣም ጠንቃቃና ተጠራጣሪዎች ናቸው። ንዝረትን፣ ድምፆችን ወይም የሰውን መገኘት ቀድሞ ይገነዘባሉ። በሰሙበት ቅጽበት ያፈገፍጋሉ። ይህ ለመዳን የሚያደርጉ ያደርጉት የደመነፍስ ሩጫ ለዘመናት ሲሻሻል ቆይቷል። ደፋርና ግድ የለሽ አይጦች ሲበሉ፣ ፈሪና አፈግፋጊ አይጦች ግን በህይወት ሲተርፉ አይተናል። እንግዲህ አይጥን የሚበጃት መደበቆ ነው። ሶስተኛ በሚያስደንቅ ፍጥነት ይራባሉ። አይጦች ዝም ብለው መሬት ለመሬት ሲርመሰመሱ ብቻ የሚኖሩ እንዳይመስላችሁ እንደ ጉድ ነው የሚራቡት። የመራቢያ ማሽኖች ሊባሉ ሁላ ይችላለሁ። ደግሞም ለመብላት በሚመርጡት ነገር ላይ ሳይንቲስቶች ጥናት ሲያደርገው፣ ለምሳሌ አንድ የተወለደ አይጥ ከእናቱ ጡት የሚያገኘው ጣዕምና ሽታ አድጎ በህይወት ሲኖር ለመብላት በሚመርጣቸው ምግቦች ላይ ተጽዕኖ ያደርጋል። ልጅየውን አይጥ እናትየው ስታጠበው ወተቱ የሚያልፈው ኬሚካል ኋላ ሲያድግ ለመብላት ሲፈለግ የትኛው የተለመደ ምግብ እንደሆነ የትኛውስ ለመብላት ደህና እንዳልሆነ ለመለየት ይጠቅመዋል። ታዲያ አሁን ለምን አይጦች ቁጥራቸው እንዲያ ተንሰራፋ ይመስላችኋል? መልሱ ደግሞ አይጦች በሚያስደንቅ ሁኔታ የጾታ ብስለት ላይ ስለሚደርሱ ነው። ሴት አይጦች ከአምስት ሳምንታት እድሜያቸው ጀምሮ መራባት ይጀምራሉ። ታዲያ የመራቢያ ጊዜ እስከ ሁለት ዓመት ገደማ ድረስ ይቀጥላል። ይህም ለእንደዚህ አይነቱ ትንሽ እንስሳ ረጅም ጊዜ ነው። በመራቢያ ጊዜያቸው ታዲያ አይጦች ልታምኑት በማችሉት ሁኔታ ንቁ ሆኖ ሊቆዩ ይችላሉ። እንዲያውም በስድስት ሰዓታት ውስጥ እስከ 500 ጊዜያት ግንኙነት ሊያደርጉ ይችላሉ። ከጽንስ ጀምሮ እስከሚወለዱበት ያለው ጊዜ ለ3 ሳምንታት ብቻ የሚቆይ ነው። ይህም ከሌሎች አጥቢ እንስሳዎች ጋር ሲስተያይ ፈጠን ያለ ጊዜ ነው። ምንም እንኳን አይጦች በፍጥነት ግንኙነት እያደረጉ ቢራቡም አንድ ሁለት እያሉም እንስት አይጦች በየ3 ሳምንቱ ከስድስት እስከ 20 ቡችላ አይጦችን አይጦችን ቢፈጥሩም የዕድሜ ዘመናቸው አጭር ነው፣ ከአንድ እስከ ሁለት ዓመት ብቻ መሆኑ ያሳዝናል። በሚሊዮኖች እየተወለዱ ሚሊዮኖች ደግሞ ይሞታሉ። አብዛኞቻቸውም አይጦች ከሰዎች እይታ ውጭ ሆኖ ነው የሚቆዩት። የሆነ ሆኖ አይጦች በትይዩ ከሰዎች ዓለም ጋር ቢኖረውም ለሊቱም ሙሉ ሲርመሰመሱ፣ የተደበቁ ቦታዎችን ሲያስሱና በጸጥታ ሲኖሩ እኛ ግን ልናያቸው አንችልም። በቁጥር ከኛ በላይ ሊሆኑ ቢችሉም ለብልጠታቸው ምስጋና ይግባውና እነሱም ማየት ግን ያዳግታል። ከት ከት ይገርማል። አራተኛ አንተ ቆሻሻ አይጥ የሚለው ዝነኛው ስድብ አይጦች የክህደት ምልክት መሆናቸውን ያሳያል። እናንተ የምታውቁት ሰው ሌላውን ሰው ቆሻሻ አይጥ ብሎ ተሳድቦት እንደሆነ እስቲ መለስ ብላችሁ ለማሰብ ሞክሩ። ይህ አባባል ዓለም ላይ በጣም ታዋቂ ስድብ ነው። ሆኖም አባባሉ አይጦችን ከከዳተኞች ጋር ያያያዝበት መንገድ ግን ያስገርማል። የስድብ ቃል ታዋቂነትን ያገኘው ታክሲ ከሚለው የ1931 የጋንግስተሮች ፊልም ነው። የሚገርመው አንቺ ቆሻሻ አይጥ የሚለው ዲያሎግ በፊልሙ ላይ የተሳሳተ መስመር መሆኑ ነበር። ሆኖም በጊዜው ሰዎች ስለ አይጦች ያላቸውን ምስል በትክክል ቀርጾታል። ታዲያማ ሌሎች እንስሶች እያሉ ለምን አይጦች ላይ አስብላል አይጥ የሆን ስሟን ልታገኝ የቻላቸው በከፊል በእውነተኛው ዓለም ውስጥ ባገኘችው መጥፎ ስም ነው። አይጦች ለረጅም ዘመናት እንደ ቆሻሻ፣ በሽታን ተሸካሚ እንዲሁም እንደ አደገኛ ፍጥረታት ሆነው ይታያሉ። ለዘመናት ሰዎች አይጦችን ከብክለትና ከአደጋ ጋር ያያይዟትም ነበር። አውሮፓ ውስጥ በ14ኛው ክፍለ ዘመን ወደ 50 ሚሊዮን ሰዎችን የገደለው በሽታም አይጦች ላይ በሚኖሩ ቁንጫዎች እንደተከሰተ ይታመናል። አይጥ ቤት ውስጥ በምታደርጋቸው ምግብ የመብላትና ልብስ የመቅደድ ተግባሯን በጣም የተወገዘች ነች። ይህንን የሰዎች አመለካከት ለመመለከት የሚያጠናክረው ሌላው ምክንያት ደግሞ አይጦች ለመኖርና በህይወት ለመትረፍ በሚፈጽሙት ታሪካቸው ነው። አይጦች መርከብ ውስጥ ተመሻሽተው የኖሩ ልክ መርከቡ ሰምጦ ሰዎች ሲሞቱ ግን እነርሱ መርከቡን ትተው ያመልጣሉ። ታይታኒክ ውስጥም የነበሩ አይጦች ሳይሞቱ በህይወት መትረፏቸው ይታመናል። በአንድ አካባቢ የሚፈርስ ቤት ወይም ፎቅ ካለ አይጦች ምንም ሳይሆኑ ቤቱን ለቀው ሌላ ቤት ይቀይራሉ። አይጦችንን የሚያደርጉት በህይወት ለመቆየት ቢሆንም ዳሩ ታዛቢ እንኳን ቢኖር ባህሪያት እንደ ክህደትና ትቶ እንደመሸሽ ሊታይ ይችላል። በስተመጨረሻም ይህ ያለመታመን አባዜ በጊዜያት የፈጠረችው እውቅና ዛሬ ቆሻሻ አይጥ የሚለው ስድብ በሰዎች ቋንቋ የቆሻሻነት ምልክት አድርጓል። ታል። አምስተኛ፣ አይጦች እንደ ኮቪድ ያለ በጣም አደገኛ ወረርሽኝ በሽታን አንስተው ያውቃሉ። በዓለም ላይ ከታዩ እጅግ አሰቃቂ መቅሰፍቶች አንዱ ጥቁር ሞት የሚባለው ብላክ ዴዝ ነው። ይህ በ1347 እና በ1351 መካከል አውሮፓ ውስጥ ወደ 50 ሚሊዮን የሚገመቱ ሰዎችን የቀጠፈው የወረርሽን በሽታ መነሻው አይጦች እንደሆኑ ይታመናል። እንደ እውነቱ ከሆነ አይጦች ብዙ በሽታዎችን መሸከም የሚችሉ ናቸው። ያውም ከ40 በላይ የሚሆኑ በሽታዎችን ሊሸከሙ ይችላሉ ተብሎ ይታሰበዋል። ታይፈስ፣ ሌፕቶፕ ፓይሮሲስ እና ወረርሽን በሽታዎችን ማንሳት እንችላለን። ታሪክም አይጦች ላይ የሚኖሩ ቆንጫዎች እነዚህም በሽታዎች ወደ ሰዎች ያስተላለፉ መሆናቸውን ይናገራል። ሆኖም የቅርብ ጊዜ ጥናቶች ይህንን ለረጅም ጊዜ ስለ አይጦች የነበረውን አመለካከት መቃወም ጀምረዋል። አጥኞች እንደሚሉት ለጥቁር ሞት ምክንያት የሆነው በጊዜው አውሮፓ ውስጥ የነበረው እርጥበታማ የአየር ንብረት ነው። ይህም አይጦችን ሳይሆን ሌሎች ጀርቤልስ የሚባሉ ወደ አይጥ የሚቀርቡ ዝርያዎች በብዙ ቁጥር እንዲራቡ ምክንያት ነበር። በዚህም አይጦች ሳይሆኑ ጀርቤል የሚባሉት ናቸው ወረርሽኑን ያራቡት ይላሉ። እንግዲህ ይህ ጥናት የሚያሳየን ታሪክ ብዙ ጊዜ የተወሳሰበ ሊሆን እንደሚችል ነው። እናም የምንወቅሳቸው ፍጥረታት ምናልባትም ሁሌም ጥፋተኛ ሆኖ ላይገኝ ይችላለሁ። ስድስተኛ የአይጦች ጥርስ ማደጉን አያቆምም። ለምን አይጦች ቤታችሁ ውስጥ ገብተው ከጫማችሁ እስከ ቻርጅ ኬብላችሁ ያዩትን ሁሉ የሚበሉ ይመስላችኋል? ቀላሉ መልስ በአስደናቂ ጥርሶቻቸው ምክንያት ነው። የአይጦች ጥርስ ማደጉን አያቆምም። ያለማቋረጥ እየበሉ ካላሳጠሩት በኋላ በጣም ያድግና ምግብ ንክች እንዳያደርጉ ያደርጋቸዋል። ይህንንም ለመከላከል አይጦች ያለማቋረጥ ጥርሳቸውን ባገኙት ነገር ሁሉ ይፈገፍጉታል፣ ያኝካሉ፣ ይነክሳሉ፣ ያደቃሉ። ይህም ተፈጥሯዊ በህይወት የመቆየት ዘዴያቸው ነው። ኮንክሬት፣ እንጨት፣ ፕላስቲክ፣ አልሙኒየም፣ ሌላው ቀርቶ ከሲሚንት የሚሰራው ብሎኬቶች ሁሉ የሚቀራቸው አይደለም። አይጦች ጥርሳቸው ለመገዝገዝ የተፈጠረ ነው። አብዛኞቹ አይጦች አትክልትም ስጋም ተመጋቢዎች ናቸው። ብዙ አይነት ምግቦች ያዝናናቸዋል። ሆኖም አንዳንድ ዝርያዎቻቸው ግን እጽዋትን ብቻ ነው የሚመገቡት። ለምሳሌ በደን ውስጥ የሚገኙት የሆፍማን አይጦች በዋነኝነት የሚመገቡት ፍራፍሬዎችን ነው። የአፍሪ አይጦች ደግሞ ምርዛማ እጽዋትን ስለሚያኝኩ ትንንሽ ላሞች የሚል ቅጥያ ስም ሰጥቷቸዋል። ይህም ባህሪያቸው ከሚያድኗቸው እንስሶች የሚጠብቃቸው ነው። የአይጥ ዝርያዎች በተለያዩ ዝግመተ ለውጥ ውስጥ በማለፋቸው የተለያዩ ማስተካከያዎችን ሊያደርጉ ችለዋል። ለምሳሌ የሱላዌሲ ደሴት አይጦች ጥርስ የላቸውም፣ ስለዚህ ምንም ነገር ማኘክ አያስፈልጋቸውም። ሆኖም በአካባቢያችንና በቤቶቻችን ውስጥ የምናያቸው ቡናማ ቀለም ያላቸው አይጦች ግን ያለማቋረጥ ማኘክ ግዴታቸው ነው። ስለዚህ እንደ ቤት እንስሳ አልምጄ እንኳን አኑራቸዋለሁ ካላቸው የሆነ የሚያኝኩት ነገር ልታዘጋጁ ላቸው ግዴታቸው ነው። ይህም ጥርሳቸው አጠር ብሎ እንዲቆረጥ ነው። ተፈጥሮ የማኘክ ፍላጎታቸውንም ያረኩበታል። ሰባተኛ የአይጦች ዥራት በጣም ወሳኝ በህይወት የመቆያ ዘዴያቸው ነው። አይጦች ውሃን በመርገጥና ለብዙ ደቂቃዎች ትንፋሻቸውን ይዘው ውሃ ውስጥ በመቆየት በጣም ምርጥ ዋናተኞች መሆናቸውን አስመስክረዋል። በጣም ድንቅ የሚባለው ደግሞ ለሶስት ቀናት ሙሉ ሲዋኙ ሊቆዩ ሁላ መቻላቸው ነው። አይጦች ቀላል እንዳይመስሏችሁ ኬትስኬቶች። በጣም አስደናቂ ከሆኑ የአይጥ ችሎታዎች አንዱ ደግሞ በጣም ከፍ ካለ ነገር ላይ ወ የሚወድቀው የመትረፍ አቅማቸው ነው። ወደ ላይ ከተደራረቡ ከሶስት እስከ አራት ከሚሆኑ ፎቆች ላይ አይጦች ወድቀው ምንም ሳይጎዱ መትረፍ ይችላሉ። ትንንሽና ቀላል ክብደት ያላቸው በመሆናቸው ሲወድቁ የሚፈጥሩን ግጭት ግዙፍ ክብደት ካላቸው እንስሶች በጣም አናሳ ነው። አይጦች እንደ ድመቶች ሰውነትን አየር ላይ በማዞር ሪፍሌክስ ተጠቅመው አካላቸውም በማጣመም ምንም ሳይሆኑ መሬቱ ላይ ማረፍ ይችላሉ። ይህም ሲሆን ጭራቸውን እንደ ማረጋጊያ ሆነው ያገለግላቸዋል። እነዚህ ሁሉ የመዋኘት ሚዛንን የመጠበቅ ከረጅም ከፍታ ላይ ወድቆ ምንም ያለመውን ችሎታቸው አይጦች በጣም ጠንካራና በሄዱበት ቦታ ሁሉ መራባትና ማደግ የሚችሉ መሆናቸውን ያረጋግጣል። ስምንተኛ አይጦች ብዙ ጊዜያት የጀግንነት ስራን ይሰራሉ። ስለ አይጦች ስታስብ ወደ አእምሯቸው የሚመጣው የመጀመሪያው ምስል ትንሽዬ ሾጣጣ ተባይ ናት። ሆኖም ግን ይች ተባይ እውነተኛም ጀግና መሆኗን አረጋግጣለች። ማግዋ የምትባለዋ ከታንዛኒያ የሆነችውን ጀግና ግዙፍ ከረጢት አይጥን ላስተዋውቃቸው። ከአንድ መቶ ሺህ ካሬ ሜትር በላይ የሚሸፍን ፈንጅ የተቀበረበትን ቦታ ነፃ ለማውጣት በሚሰልጠን አካባቢውን ያዳነ ጀግና አይጥ ናት። በእሷ ምክንያት በዛ አካባቢ የሚኖሩ ማህበረሰቦች ከስጋት ነፃ ሊሆኑ ይችለዋል። ስፍር ቁጥር የሌለው የሰው ህይወትም ሊድን ችለዋል። የአይጦች ጀግንነት በጦር ጦርነት ቀጠና ብቻ ላይ የተወሰነ አይደለም። ከአፍሪካ የሆኑ ግዙፍ ከረጢት አይጦች አስደናቂ የማሽተት ብቃታቸውን ተጠቅመው ቲቪን ጨምሮ ሌሎች በሽታዎችን ለይተዋል። ውስን የህክምና ፋሲሊቲዎች ባሉበት አካባቢ እነዚህ አይጦች የተበከሉትን ናሙናዎች በፍጥነትና በትክክል ለይተው ለማወቅ ያስችላሉ። ይህም ዶክተሮች ታካሚዎች በፍጥነት እንዲያክሙና የበሽታ ስርጭቶችን ለመከላከል ይረዳቸዋል። እንግዲህ እነዚህ ምሳሌዎች አይጦች ከተባይም በላይ እንደሆኑ የሚያሳዩ ናቸው። በእውቀት በሥልጠናና በተፈጥሮ ችሎታቸው በጤናና በህይወት በመኖር ዙሪያ የሰዎች ጥብቅ አጋር መሆን ይችላሉ። ገዳይ ፈንጂዎችን ከመጠቆም ጀምሮ አስጊ በሽታዎችን እስከ መለየት ትንሹ አይጥ የምትሰራው ስራ እንደ ቀላል አይታየም። ዘጠነኛ አይጦች የቡድን ስራ አዋቂዎች ናቸው። አይጦች ብቸኛ እንስሶች አይደሉም፣ ይልቅስ ማኅበራውያን ናቸው። ተመራማሪዎች ጥፋተኞች ወይም ምስችፍ ብለው በሰየሟቸው ቡድናቸው ውስጥ አይጦች ይኖራሉ። ዝም ብሎ የተለጠፈ ስም ብቻ እንዳይመስላችሁ። በዚህ ማህበራቸው ውስጥ አይጦች እርስ በእርስ ይተባበራሉ እንዲሁም ስትራቴጂ ያዘጋጃሉ። ምግባቸውን ለማግኘት አብሮ ይሰራሉ፣ ከአዳኞቹ ራሳቸውን ይከላከላሉ። ማህበራዊ ትስስራቸውንም ለማጠናከር በጨዋታ ውጊያ ውስጥ ይሳተፋሉ። ጥናቶች እንደሚያሳዩት አይጦች በቡድን ውስጥ ሲሆኑ ስራዎቻቸውን በፍጥነትና በብቃት ያጠናቅቃሉ። ይህም አስተዋይ እንደሆኑ ብቻ ሳይሆን የሚያሳየው የቡድን ሚናን የሚወጡ ድንቅ ችግር ፈቺዎች መሆናቸውን ነው። ማህበራዊ ብልሀታቸው ከልዩ ስሜታቸው ጋር አብሮ ተጣጥሞ የሚሄድ ነው። አይጦች ደከም ያለ የማየት ችሎታ ቢኖራቸውም ሌላኛው ተፈጥሯቸው ግን ይህንን ድግምታቸውን ይሸፍንላቸዋል። አፋቸው አካባቢ ያለው ጢማቸው በጣም ስሜት ተሳሽ ነው። አካባቢያቸውንም ስሬዲ በመሰለ መሰለ እንዲቃኙ ወጥመዶችን ለማለፍና ጠባብ ቦታዎችን ለመሻገር ይጠቀሙበታል። ለሰዎች ሊሰሙ የማይችሉ ጥቃቅን ያልትራሳውንድ ድምፆችን እንኳን መስማት ይችላሉ። አልፎ ተርፎም ስውር ስሜቶችን በጆሮ እንቅስቃሴያቸው ማስተላለፍ ይችላሉ። እንዲሁም ዘና ያሉ ጆሮዎቻቸው እርካታን ያሳያሉ። ከዛም አስደናቂ የማሽተት ስሜታቸው ደግሞ ይመጣል። የችሎታቸውን የሚጠቀሙበት ምግብን ለማግኘት ክልላቸውን ለመለየት ብቻ ሳይሆን አካባቢያቸውን ለማሰስ በሽታዎችን ለመለየት ጭምር ነው። በእነዚህ ጥምር ችሎታቸው አይጦች በሕይወት የመትረፍ አቅማቸው የትየለሌ እንደሆነ አሳይተዋል። አስረኛ ብቸኝነት ድብርት ውስጥ ይከታቸዋል አይጦች ማህበራውያን በመሆናቸው ከጓደኞቻቸው ጋር ሲሆኑ ብቻ ነው ደስተኛ የሚሆኑት እንጂ ብቸኝነት ድባቴ ውስጥ ሲከታቸው ታይቷል መገለል ውጥረትና የጭንቀት መንፈስ ያመጣባቸዋል ሆኖም አንድ ላይ ሲሆኑ ግን አይጦች አስደናቂ ማህበራዊ ባህሪያቸውን ያንጸባርቃሉ ኪተንስ ተብሎ የሚጠሩት ወጣት አይጦች ብዙ ጊዜ ጨዋታ ድብድብ ውስጥ እየተሳተፉ ለህይወት የሚያስፈልጋቸውን ወሳኝ ክህሎቶች የሚለማመድ አለው ሳይንቲስቶች አይጦች ብብታቸው ውስጥ ሲኮረኮሩን እንደሚስቁ አረጋግጠዋል። ይሆናል ድምፃቸውን ሰዎች ሊሰሙ ባይችሉም ሆኖም ሲኮረኮሩ ደስተኛ እንደሚሆኑ የሚያሳይ ምልክት ግን አላቸው። ይቀርተው አይጦች ሌሎች ጓደኞቻቸው ሲጨነቁ ቃዩ በቃ እነሱ የሚጋባባቸዋል ይጨነቃሉ። ስሜታዊ ተላላፊነት አለባቸው። ይህም የሚያስደንቅ የርኅራይና የማኅበራዊ ግንዛቤ ደረጃን ያሳያል። እንግዲህ አይጦች እኛ ናቸው ብለን ከምናስባቸው በላይ እጅግ የተወሳሰረ ስሜታዊነት እንዳላቸው ያሳያል። የሰዎች ልጆች የአኩኩሉ ጨዋታ እንደሚጫወቱት ሁሉ አይጦችን መደበቅና መፈለግ ጨዋታን በመጫወት ብልሃታቸውንና መስተጋብራቸውን ያሻሻል ይሸላለሁ የዱሮ አይጦች እንኳ ያላቸው ተግባቢነት አይጦች ማህበራዊነትን ከአምላክ የተቸራቸው ተሰጦ እንደሆነ ያሳያል። እንግዲህ በመጨረሻ በቀጣዩ ጊዜ ቤታችሁ ውስጥ አይጣታችሁ ከመግደላችሁ በፊት ይች ፍጡር ጎበዝ የምትወጣ እንዲሁም ጀግና ፍጡር እንደሆነች አስታውሶ የተፈጥሮን አለም መረዳታችን ነገሮችን ከምንጠብቃቸው በላይ አስገራሚ እንዲሆኑብን ያደርጋል። ከትስኬቶች የዛሬ ቪዲዮ በዚህ ያበቃል። በቀጣይ ቪዲዮ እንገናኛለን። የዛሬ ቪዲዮ ከተመቻቸው ላይክ፣ ሼር፣ ሰብስክራይብ አድርጎ እናመሰግናለን ቸዎ